እንደው የአሲሪዎች ሀዲያ እንዴት አባቱን የሚያረጋው ተመልከቷትች። ልጅ እንዴት እንደሚያረጋት አሰላሙ አሊኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች፣ እንዴት ናቸው? እንደምን ቆያችሁ? ከኔ ጋውል ሰላም ነው አልሐምዱሊላ። ዛሬ እንግዲህ አንዳንድ ነገር ንጭት ሁሌ የሚያሳዝን ነገር ብቻ ሳይሆን አንዳንዴ ደግሞ እንደዚህ ፈታ ያሉም ነገሮችን ማቅረብ ፈለግኩኝ ማለት ነው። በተለይ በተለይ የዚች ልጅ ሀረካቷ ስለገረመኝ ባባ ያ ሲሰጣት፣ እንዴት እንደምትሆን እያያችሁ ነው። መግቢያ ላይም በሰፊው አይታችሁታል። እዚህ ጋር ደግሞ እንዴት እንዴት እንደሚያረጋት ተመልክታችኋል። እናንተስ ሲሰጣችሁ ሀዲያ እንደዚህ ትሆናላችሁ ትሆናላችሁ? እንደዚህ ያደርጋችኋል። በተለይ በተለይ እነሱ ፊት፣ በተለይም በተለይ ሰውየው ፊት እንደዚህ ትሆናላችሁ። ሀቂቃ የልጅቷ ነገር በጣም ገርሞኛል። ከመገረምም ወደ ራሴ አሳስበው ደግሞ እንኳን እንደዚህ ልሆን፣ የሆነ እኔ ማረገውን ልንገራችሁ። ቢሰጠኝ የሆነ መልሶ የሚቀሙኝ አይነት ነገር ነው። ሀረካት የማሳየው ተቀብዬ ሹክራን ብዬ ወዳው ነው ላጥምለው እንጂ እንደዚህ አይነት ሀረካት ሀቂቀተን አላሳይም። የእናንተን እኔ አላቅም፣ ማለት እንደዚህ አልሆንም። በእርግጥ ደስ ይላቸዋል። ስጦታ ሲሰጠው ደስ የማይለው የለም። ደስ ይለናል ስጦታ ሲሰጠን በተለይ ደግሞ ከእነሱ ሲሆን ያ ሰላም። ሌላ ቀን እንኳን ተውት፣ በረመዳን የኢድ ስጦታ ሲሰጥ ራሱ እንዴት እንዴት ነው የሚያደርገው፣ እና ያው ደስ ይላል። እኔ ግን ቶሎ ብዬ ከነሱ ተደብቄ ከነሱ ዞር ካልኩ በኋላ ተደብቄ ስላችሁ፣ ከነሱ ከፊት ለፊታቸው ዞር ካልኩ በኋላ ያው ደስ ካለኝም ምናምን ክፍሌ ሁኜ የሆነ ደስ ያለኝን ስሜት ይሰማኛል፣ ወይ ደግሞ ለጓደኞቼ ምናምን ነግራቸዋለሁ፣ ደስታዬን። እንደዛ ነው የምገልጸው። እናንተስ እናንተስ እንደዚህ ትሆናላችሁ? ሀቂቃ በቃ ድፍረቷ ምናምን ገርሞኛል። እንዴት እንዴት እንደሚያረጋት እንደነበረ በተለይ እኔ እንኳን ሰውዬው ተውት ሴቱ የራሱ ፊት እንደዚህ ያልሆንም። በቃ ደስ ካለኝ ፈግግ ብዬ ሾክራን ብዬ ዞር እንምለው። ሀቂቃ በጣም እደሰታለሁ። አልደሰትም አይደለም ግን በቃ ደስታዋን መቆጣጠር አቅሷት ነው እንደዚህ ስትሆን የነበረው ልጅቷ። ያሁ ያስደስታል። እና የእናንተስ እንዴት ነው ሲሰጣችሁ? እንደ ሷ ሀረካት ታደርጋላችሁ ወይስ ደግሞ እንደ እኔ እንደ መልሶ እንደሚቀሙት ሰው ወላ ሀቂቃ ነው ምላቸው። እኔ በቃ ሹክረን ብዬ ላጥ ነው የምለው ካጠገባቸው ማለት ነው። ያኔ መልሶ የሚቀሙት ነገር ይመስላል አይደል? እንደዛ ነገር ነኝ እኔ። ግን እነሱ ይቀሙኛል ብዬ ምናምን ሳይሆን በቃ ብዙ ማካበድ ምናምን ደስ አይለኝም። በቃ ሹክረን ብዬ ፈገግ ብዬ ዞር ላለው ማለት ነው። እናንተስ እንደኔ ነው የምታደረጉት ወይስ እንደሷ? ሰውየው ፊትም አዲ ሴቱያም ላይ አዲ ምናምን እንደዚህ ሲሆናላችሁ? በእርግጥ ልጆቹ ላይ የሆነ ነገር ሀዲያ ሲሰጡኝ ምናምን ደስ ይለኛል፣ አቅፋቸኋለሁ፣ አሽከረክራቸኋለሁ ምናምን እነሱ እንደዛ አረጋለሁ፣ እቅፍ አረጋችኋለሁ ምናምን። ግን ሌሎች ጋር ሴቱያም ሆነ ሰውየው ጋር በርቀት ነው፣ ሽኩረን ብዬ ላጥ ነው ምለው። እና እናንተስ እንዴት ነው የምታደረጉት? ኮሚንት ላይ ያስቀምጡልኝ። እና ሌላኛው ደግሞ መግቢያ ላይ ሰምታችኋል። አዲስ ወደ ስደት እየመጡ ያሉ እህቶቻችን ትምህርት እየተማሩ ነው። እነዚህ ያው ትላልቅ ሰዎችን እንዴት መያዝ እንዳለባቸው፣ እንዴት መንከባከብ እንዳለባቸው እየተማሩ ነው። መግቢያ ላይ ደግሞ ያያችሁት የቤት ስራ የሚሰሩት ስለ ዕቃው ማነት ምናምን እየተማሩ ነው። መማራቸው ጥሩ ሆኖ ሳለ ግን ትላንትና አንድ ቪዲዮ ለቅቄላችሁ ነበረ። የልጅ ጉንያ እያስተማራቸው ማለት ነው ልጅን እንዴት አድርገው ማባበል እንዳለባቸው አራስ ቤት ልጅ ማለት ነው። እሱ ግን አልተመቸኝም። ግን ሌላው ትምህርታቸው ደግሞ ጥሩ ነው። ምክንያቱም መጥተው እዚህ ግራ ከመጋባት መማራቸው በጣም አሪፍ ነው። ጥሩ ነው። እደግፈዋለሁ። ግን እንደዚህ ደግሞ የሆነ የልጅ ቡንያ ብሎ ደግሞ ያን ሙድ የያዘባቸው ነው የመሰለኝ ለኔ ማለት ነው። ሌላኛው ደግሞ ይህንን ስራ የምትመጡ ልጆች ማለት ነው፣ ትላልቅ እንደዚህ እዛ ስልጥናችሁ ስለምትመጡ እንደዚህ ይህንን የሚያሰነጥላችሁ ሰዎች፣ እንደኔ እንደኔ ግን እንደዚህ አይነት ስራ ባትሰሩ እመርጣለሁ። የቤት ስራ ይግደላችሁ። ሐቂቃ ነው የምላችሁ። እኔ ለልጅ ኃላፊነት መውሰድና አሮጊት ትልቅ ሰው መንከባከብን የሚያክል በስደት ከባድ ስራ የለም። ከባድ ወላሄ ነው የምላችሁ ማለት ዓመት ከስድስት ወር ትልቅ ቤት ሰርቻለሁ። እንደዚህ አሮጊት ጋር ማለት ነው። በእርግጥ አፋዘ ምናምን እኔ አልቀይርላትም ነገር ግን እኔ ከሷ ጋተኛ አለው። ምግብ እኔ ያቀርባለው። ሀተ ሶላት እንዴት መስገድ እንዳለባት እረስታለች። ቁጭ ብዬ እኔ ነበረ ማሰግዳት ማለት ነው። እኔ ነኝ ፋቲሃ ሁን የምቀርላት። በቃ ሁሉንም ነገር ከእኔ ተከትላ ትቀራለች። እኔ እየሰገድኩ አይደለም፣ እሷ እየሰገደች ግን አጠገቧ ቁጭ ብዬ የምትለውን እኔ ከፊት ከፊት ላለው እሷ ኳላ ላይ ኳላ ላይ ተከትላኝ ትላለች። ማለት እያልኩ ራሱ በር ቢንኳኳ ታቋርጠኝና በር ክፈች ትለኛለች። ያኔ በቃ እንትን ብላለች። በቃ ከራሷ አለም አይደለችም እና ምን ለማለት ፈልጌ ነው፣ እንደዚህ አይነት ስራ ገና ሀገር እያላችሁ ይህን ስራ እንደምትሰሩ ካወቃችሁ ሀቂቅትን እንደኔ ብትቀይሩ የተሻለ ነው። ሰላም ያለው እንቅልፍ አተኙም። እና ስራ ሰርታችሁ ምን ብላችሁ እኮ ሰላም ቢያንስ እንኳን ለሊት ሰላም ያለው እንቅልፍ መተኛት የሚያክል ነገር የለም። እኔ ስላሰቃየችኝ ነው። ምን እንደምታደርገኝ ልንገራችሁ። እሷ አልጋ ላይ ትተኛለች፣ እኔ ደግሞ የሆነ ክፍል ውስጥ ሁኜ የሆነ ቦታ ፍራሽ አንጥፌ እተኛለው ማለት ነው። ዝም ብለው በቃ የሆነ ሽንቴ መጣ ልጇ አለች ና ምትቀያየርላት ምናምን ልጇን ቀስቅሽ ትለኛለች። ሂጄ ቀስቅስ ቀሰቅሳለሁ በእንቅልፍ ልቤ ማለት ነው። እዛ በኋላ ልጇን ልትቀይርላት ደግሞ እኔ ወጣለው እርሷ በርዘግታ ትቀያየርላታለች። አስባችሁታል? በእንቅልፋችሁ ተቀስቅሳችሁ ወጥታችሁ ሌላ ክፍል ቆማችሁ ተቀይሮላት ምናምን እስከምትወጣ ማለት ነው፣ እንደገና ደግሞ ትገባላችሁ። ሀፋዛ ከተቀየረ በኋላ ያለውን ሽታ ያለውን የታመቀው ነገር ታቁታላችሁ። ክፍሉ እምቅ ነው የሚለው ፣ ከዛ በሱ ገብቼ ተኛለው ማለት ነው። ምታደርጉታላችሁ፣ ስራውን ለቃችሁ እስካልወጣችሁ ድረስ። ከዛ እንደዛ እያልኩ እያልኩ ያው እኔ ደግሞ አልቻልኩም። ቀየርኩኝ ይላችኋለሁ። እሱ ብቻ አይደለም የምታደርገው የነበረው ሲቀዘቅዛት ትቀሰቀሰኝና ሙከይፉን አትፊው ትለኛለች። እንደገና ትንሽ አትፍቼው ደግሞ ገደም ስል ልክ እንቅልፍ ሊወስደኝ ስል ደግሞ አሁንም ትቀሰቀሰኝና ሙከይፉን አብሪው። በቃ እንደዚህ ስታረገኝ ቢያንስ በባንድ ላሊት ማለት ነው ከአምስት ከስድስት ጊዜ በላይ ትቀሰቅሰኝ ነበር። አዛን ሳይል አዛን አለ ትለኛለች። ሰዓት ያለው ገና ነው ገና ነው ብያ ትተኛለሁ። አሁንም ብቻ በጣም ነበረ ምትረብሸኝ ማለት ነው። ከዚያ እንደዚያ እያልኩ ጭራሽ ቅልፌ ጠፋ ማለት ነው። ለረጅም ጊዜ እንቅልፌ ጠፋ። ወላሂ ነው ምላችሁ እስከ ሐኪም ቤት እስከ መሄድ ማለት ነው። ሐኪም ቤት ሂጄ ተመርመሬ ምናምን መድኃኒት ተሰጥቶኛል። እንቅልፌ ጠፋ፣ አበላሸቹ ያ ማለት ምንድን ነው? ትላልቅ ሰዎች በቃ ለራሳቸው ቀን ስለሚተኙ እኛ ደግሞ ማታ አያስተኙንም። እና በዚህ ስራ ላይ እዛ ሆናችሁ የምትመጡ ከሆነ በጣም ከባድ ከባድ ጫና እንደሚደርስባችሁ ልነግራችሁ ፈልጋለሁ። እንደዚህ ደግሞ ሙሉ እንደዚህ ፋ ዘቀይራችሁ ምናምን ምናምን ከሆነ ደግሞ ገንዘቡም ዳጎስ ያለ ነው፣ ግን ቢቀርባችሁ ይሻላል። ሙሉ ለሙሉ እናንተ ፈዛኑ የምትቀይሩ ምናምን ከሆነ በእርግጠኛነት ጠለቦችን እንጃ እንደዛ የሚደረግላቸው አይመስለኝም። በሎርማን ደሞዝ ነው የምትመጡት ይመስለኛል። ግን ቢሆን ደግሞ እኔ ይህንን ስራ አልመርጥላችሁም። የልጅ ስራና የአሮጊት ስራ በጣም ከባድ ነው። እንደውም ልጅ ይሻላል። አሮጊት በጣም በጣም በጣም ከባድ ነው። በጣም ከባድ ነው። ልጅ እንኳን ታስታባብሉታላችሁ። ትልቅ ሰውን ግን ማባበላት ትችሉ በጣም ከባድ ነው። እናንተን ደግሞ አሁን እዚህ ጋር እንደዚህ ስታረጉ ያየ አረም ነው መጥቶ የሚወስዳችሁ ምክንያቱም እንዴት እንደምታረጉ በደንብ ቪዲዮን ስላየ እችን ልጅ እኔ ይወስዳታለሁ ብሎ ደውሎ ነው የሚወስደው። ይሄንን እዚህ ጋር ለአንድ ቀን የሰራሽውን እነሱ ሁሌም እንድትሰሪው ይፈልጋሉ ማለት ነው። አያችሁ እዚህ ጋር አንስታ ስታስቀምጣት አረቦች ሰውነታቸውን በሙሉ ለቀቅ ነው የሚያደርጉባችሁ። ሙ አሁን እች ልጅ ሰላማዊ ልጅ ናት፣ ያኔ ምንም የሆነች ልጅ አይደለችም። ለትምህርት ነው እንደዚህ እያደረጉ ያሉት፣ ታማሚ መስላ የምትሰራው ማለት ነው። ስልታነሳ ስትል እሷም ያው አብራ እየተነሳች ነው። ግን እሳ አረቦች ጋር እንደዚህ አይነት አሮጊቶች ጋር ስትሄዱስ ሙሉ ሰውነታቸውን እርግፍ አድርጎ ነው የሚጥልባችሁ። እና እነሱ ደግሞ ካላገዟችሁ አሉ ወይ ልጅ ይኖራል፣ በቃ የሆነ ሰው ቤት ውስጥ ካለ እንዲያግዛችሁ አድርጉ እንጂ ብቻችሁን እንደዚች ልጅ አንስቼ እዚህ አረቢያ ላይ አስቀምጣለሁ ማለት፣ ወገባችሁን ትበጠሳላችሁ፣ ኩላሊት በሽተኛ ትሆናላችሁ። ለአንድ ሺ ሪያል ብላችሁ አንድ ሺ በሽታ ነው አስገብታችሁ የምትገቡት። እኔ ሀቂቃው ነው የምነግራችሁ ማለት ነው። እና ያንን ከማድረግ ደግሞ ተቆጠቡ። አይ ይሆናል በቃ በዚህ ስራ ሄዳለሁ ካላችሁ ጥንቃቄ አድርጉ። አሁን እዚህ ጋር አንስታ አልጋ ላይ ስታረጋት ታያላችሁ። እና ትልቅ ሰውን አስባችሁታል። ተመልከቱ፣ እዚህ ጋር አነሳቻት እንደዚህ አሁን ያቺ አሮጊቷ እሷ ሄዳ የምሰራባት አሮጊት እንደዚህ አትነሳላትም አታግዛትም። ዝብዝፍ ነው የምትለው ስለዚህ፣ ያቺ ሰራተኛ ምን ታደረጋለች? በሀይል ጉልበቷን ተጠቅማ አልጋ ላይ ወስጣት አስተኛታለች ማለት ነው። ያ ደግሞ በተደጋገመ ቁጥር በሽታ ላይ ይጥላል። ና ጥንቃቄ እንድታረጉበት ነው ያው። መጀመሪያ ከሳቅ ነው፣ በስተጀረባ ደግሞ እነዚህን ቁም ነገሮችን ደግሞ ለእናንተ ይጠቅማቸዋል ብዬ ስላሰፉ ነው የችን ቪዲዮ ወደ እናንተ ማድረስ ያስፈለግኩት አላህ ሱብሐነሁ ወተዓላ ጥሩ ርስቅ በሀገራችን ፏ ያለውን ርስቅ ይስጠን። አላህ ሱብሐነሁ ወተዓላ ሀገራችንንም ሰላም ያደርግልን። የሀገራችን የኑሮ ውድነት ነው እኛን ለስደት አውጥቶ የሰው ፊት የሰው ቤት መንከራተት ላይ እየከተተን ያለው። አላህ ሱብሐነሁ ወተዓላ ደግሞ ሀገራችንን ሰላም አድርጎልን የኑሮ ውድነት ሆኖ ደግሞ ቀንሶልን በሀገራችን ፋ ብለን የምንኖር አላህ ስብሃነ ወተዓላ ያደርገን ያደርጋችሁ። እና ውዶች ዬ ይህ ነገር ለሰዎች ይጠቅማል ብላችሁ ካሰባችሁ ቪዲዮን ለብዙ ሰው እንዲደርስ ሼር አድርጉልኝ። አመሰግናለሁ ስለተከታተላችን። ወሰላሙ አሌይኩም ወረሕመቱላህ ወበረካቱ።